ስለዚህ የፋኖ ትግል ሲገባ በተመሳሳይ ከዚህ የጀርባ ታሪክ አብሮ የተያዘ ታሪኮችና፣ የመጓተት የመቋሰል፣ ያለ መግባባት ፍጹም ያለ መግባባት ማለት ነው ታሪኮች ናቸው። እየተንከባለለ አንዱ ከአንዱ ጋር መቆም አይችልም አይችልም ማለት ነው። እና በዛ ደረጃ ግጭቶች ልክ አሁን ለምሳሌ ከቅንጅት ጀምሮ የነበረው ከዛ በኋላ አንድነት ውስጥ የነበረው ክፍፍል፣ ሰማያዊ ውስጥ የነበረው ክፍፍል እና መጓተት ምናምን እየተንከባለለ ባልደራስ ውስጥ የነበረው ክፍፍል እዛ ውስጥ አብን ውስጥ የነበሩ በተመሳሳይ ተሰብስቦ በአማራ ትግል ላይ መጣ ማለት ነው። እዚህ አሁን የአማራው ትግል ደግሞ ሲሸከመው ደግሞ ይህንን ኃይል ሲሸከመው ከስልሳዎቹ ጀምሮ ያለ የመቋሰል ታሪክ ያለበት እና በተለያየ ድርጅት የሚገናኝ እና የሚተዋወቅ ነው። አንዱ አንዱን የጀርባ ታሪክ የሚያውቅ ነው። በሂደቱ ላይ የሚያውቅ ሆኖ መናናቆች አሉ፣ ሽኩቻዎች አሉ፣ የስልጣን ኢጎዎች አሉ፣ አለመፈላለጎች አሉ። ስለዚህ እነዚህ ኃይሎች ተሰብስበው የአማራ ትከሻ ላይ እና በትግሉ ላይ ሲሰባሰቡ የኮንፍሊክት ተፈጠረበት፣ ግጭቶች ተፈጠሩ። ምናልባት አንዳንድ ሰዎች ምናልባት በሂደቱ ላይ የሚሄዱ ሰዎች ቀድሞ ሊተነዱት ይችላሉ። እኔ በአማራ ትግል ውስጥ እንደዚህ አይነት ችግሮች ሊፈጠሩ እንደሚችሉ ከዛሬ ሁለት ሶስት ዓመት በፊት በደንብ ይገባኝ ነበር። የጊዜ ጉዳይ ችግሮቹ ምልክቶቹ እንደሚታዩ። ስለዚህ እነዚህ ኃይሎች ተሰብስበው በትግሉ ላይ ሲመጡ ይሄ አዲስ የሆነው ወጣት እና ብሔርተኝነቱ ያነሳሳው የቆሰለው ወጣት ከስልሳዎቹ ጀምሮ የነበረውን ታሪክና ከዛ በኋላ ደግሞ እስካሁን ድረስ ያለውን የድርጅቶች ኢጎ መቋሰል፣ መፈራረስ ታሪኮች ስለማያውቀው መሸከሙ ላይ ችግር ይፈጥርበታል ማለት ነው። ስለዚህ የምን ይፈጠራል? የተለያዩ አንጃዎች፣ የተለያዩ ፍላጎቶች፣ የተለያዩ መጓተቶች እና የተለያዩ የኃይል አሰላለፎች ይፈጥራሉ። ስለዚህ ቅድም እንዳልኳቸው ኢዜማ ውስጥ የነበረው ክፍፍል፣ በግንቦት ሰባት ውስጥ የነበረው ክፍፍል ውስጥ የሚያኮርፉም ሰዎች፣ ባንደራሱ ውስጥ የነበሩ ሰዎች ክፍፍልና እዛ ውስጥ ያሉ ሰዎች፣ የአብን ውስጥ ያሉ ክፍፍልና እዛ ውስጥ ያሉ ሰዎች፣ የሰማያዊ ፓርቲ ክፍፍልና እዛ ውስጥ ያሉ ሰዎች፣ በአዴን የውስጥ አርበኞች እና ተቀናሽ ኃይሎች ናቸው። ምናልባት የአማራ ብሔርተኝነት ራሱ አንከባሉ ያመጣቸው ኃይሎች በዛ ሁኔታ ውስጥ ያሉ ሰዎች ወደ ትግሉ ሁሉም ከተለያየ ተቋም፣ ከተለያየ አሳሰብ፣ ከተለያየ ንድፈ ሀሳብ ትንተና እና ድጋፍ የመጣ ስብስብ እና ይሄ ስብስብ ትግሉ ላይ ሲገባ በአዲሱ ትውልድ ላይ በሚነሳው አብዮት ላይ ብዥታ ይፈጥራል። ያ ብዥታ ነው የተንጸባረቀው። ያ ብዥታ የምንመጣ ቅድም እንዳልኳቸው አንዱ የዓላማ ነው የታሪክ ጉዳይ ነው የጀርባ ታሪክ ጉዳዮች እና መዳረሻ የሌለው የኃይል አሰላለፍ እና የግል የሆነ ፍላጎቶች ናቸውሁን እነዛ ችግሮች መጡ ማለት ነው። ግለሰባዊ ችግሮች፣ ተቋማዊ ችግሮች፣ የጀርባ ታሪኮች፣ የስትራቴጂ የጋራ የሆነ መግባባት እጦት እና እነዚህ ደግሞ ተጨምሮበት ደግሞ የጥላቻና የስልጣን መጓተት እና አወኩሽ ናኩሽ የሚል አስተሳሰብ ይሄ ሁሉ ከተለያየ አስተሳሰብ ከተለያየ ተቋም የተሰባሰበው በአማራ ትከሻና በትግሉ ላይ ሲሰባሰብ የህዝቡ ትግል በከፍተኛ ደረጃ ችግር ሊገጥመው እንደሚችል ግልጽ ነው። ስለዚህ አሁን ይሄ አሳሰብ ደግሞ በፋኖ ትግል ውስጥ ከመጣ በኋላ የፋኖ ትግል ደግሞ ምንፈጠርበት እነዚህ ከዚህ ውስጥ የተሰባሰበ ሀይል የተለያየ ፍላጎት አለ ሁሉ ። ስለዚህ ያ የተለያየ ፍላጎት ተነጣጣ የሆነና አንድ የሆነ ስብስብ እንዳይፈጠር ምክንያቶች ተፈጠሩ ማለት ነው። ለምሳሌ አሁን በአብን ውስጥ የተፈጠረው አሰላለፍና ክፍፍል፣ በባልደራሱ ውስጥ የተፈጠረው አሰላለፍ፣ በኢዜማ ውስጥና በግንቦት ሰባት ውስጥ የነበሩ በሰማይ ፓርቲ ውስጥ የነበሩ አሰላለፎች ምናምን፣ እነዚህ ሁሉ ተጠራቅመው በባዕዴን ውስጥ ያለው የፍላጎቶችና አሰላለፎች፣ እነዚህ የተለያየ ታክቲካል ልዩነቶች ተፈጠሩ። ስለዚህ ስትራቴጂ መግባባት አለ። ለምሳሌ አሁን ጥገና የለውጥ ይፈልጋለ፣ ስርዓቱን መቀየር ይፈልጋል። ግን ስርዓቱን ሲቀይር ደግሞ ይህንን ሲስተም እና ይህንን ህገ መንግስት መንካት የለብንም የሚልም አለ በተወሰነ መልኩ ደግሞ አይ ስር ነቀል ለውጥ ማምጣት አለብኝ የሚላለ ከአማራ ትግል ውስጥ አትውጡ የሚላለ ኖ እኔ የአማራ ብሄርተኛ ነኝ በዛ ኮዝ መታገል የሚፈልግ የሚላለ እና ማስታመም የሚፈልግና የተቋም ቅርጽ መቀየር የሚፈልግ አይላለም። ስለዚህ ቅድብ ያልኳቸው ከስልሳዎቹ ጀምሮ ተንከባሎ የመጣው ስብስብ በተለያየ የአንድነት ካምፕ ውስጥ በድርጅት ውስጥ እየተሰባሰበ እየዳከመ እየፈረሰ ምናምን የሚመጣ ከጀርባ ታሪኩ ጋር አብሮ በተያዘ ከነ ችግሩ የአማራ ትግል ላይ ሲገባ በልዩነት እንዲከፋፈል የልዩነቶቹ ምንጭ የኔ ትንተና በዚህ ስለዚህ አሁን የአማራ ትግል ላይ ከገባ በኋላ ፋኖ የሚል እንቅስቃሴ በተለይ ከ2015 በኋላ ይሄ እንቅስቃሴ እንዲመጣው ነው። እንግዲህ ስርዓቱም አለ በነገራችን ላይ አሁን ተቃዋሚ ጎራ ይህንን ክፍፍልና ይህንን መዳከም ውስጥ ሲገባ የተቋሙ ጎራ ብቻ ሳይሆን የስርዓቱ እጆችም በዋናነት። ምክንያቱም የአማራ ትግል ወደፊት እንዳይመጣ አገዛዙም ስለሚፈልግ ራሱ ስቴት ማሽኑ ስለሚፈልግ በተቋማት እና በሕግ እና በፖሊሲ ይከለክላል። ራሱ ለምሳሌ ጠንካራ ተቋም ከሆነ ዲሞክራቲክ የሆነ እንቅስቃሴዎችን ይገድቧል። ለምሳሌ መሰብሰብ ምናምን ምናምን የሚባለው እሱ እሱ ራሱ ተጨምሮበት ነው። በተመሳሳይ ደግሞ የጸጥታ መዋቅሩን በመጠቀም ምርጫ ቦርድን በመጠቀም ምናምን እነዚህን ተቋማት በመጠቀም ከሚያፈርሳቸው ከሚያጠቃው በላይ ደግሞ የውስጥ አንጃዎቹ ደግሞ ቁጭትና እልህ ፈጥሮ ተሰባስቦ አንድ የሆነ ነገር ከመፍጠር ይልቅ እንደ አሜባ እየተከፋፈለ እየተበታተለ በኢጎ እየተጣላ ምናምን የሚመጣ ታሪክ ነው ያለው። የተቃውሞ ጎራ በሙሉ ታሪኩ ይሄ። እነዚህ ያሉች የፋኖ ትግል ላይ ሲመጡ የፋኖ ትግል ላይ የተለያዩ አሳሰቦች ተፈጠሩ። ስለዚህ ፋኖ ላይ ክፍፍሎች ተፈጠሩ፣ አሰላለፎች ተፈጠሩ፣ የተለያዩ ፍላጎቶች ተፈጠሩ። የተለያዩ ፍላጎቶች የስልጣን ፍላጎት አለ፣ የድርጅት ፍላጎት አለ ቅድም ደግሞ እንዳልኳቸው ደግሞ የቲፎዞ ፍላጎቶች አሉ። እነዚህ ቲፎዞዎች ከየት ነው የሚቀዱት? ከጀርባ ታሪክ ማለት ነው። ቅድም እንዳልኳቸው የጠቀስኳቸው ድርጅቶች በሙሉ ማለት ነው። ከዛ የጀርባ ታሪክ የሚፈልግ ፍላጎቶች አሉ። ስለዚህ የተለያዩ አንጃዎች አሉ ማለት ነው። ቡድኖች አሉ፣ ትናንሽ ቡድኖች አሉ። ከሁሉም ጋር ያንን ለማስታመም የሚፈልግ ለምሳሌ በግንቦት ሰባት ታሪክ ውስጥ ያሉ ሰዎች ፍላጎቶች አሉ መሌለቃለ ከባልደረስ ጋር የተያዘ ፍላጎቶች አሉ። ከአዴን ጋር የተያዘ ፍላጎቶች አሉ። ከአብን ጋር የተያዘ ፍላጎቶች አሉ እና የነዛ መጓቶቹ በአማራ ሕዝብ ትግል ላይ አንድ የሆነ ተቋምና አንድ የሆነ አስተሳሰብ እንዳይፈጠር እንዳይፈጠር እንቅፋት ሆነበት ማለት ነው። ስለዚህ እነዚህ አስተሳሰቦች ደግሞ አንድ የሆነ ተቋም እንዳይፈጠር ደግሞ የተለያዩ የሆኑ ምናልባትም ቹሉ የሚባል ግለሰባዊ ቹሉ አለ የጀርባ ታሪክ ችሏል ከዚህ በፊት በመተዋወቅ በምናምን እና ይሄ አይነት አመለካከቱ የአማራን ህዝብ ትግል እንዲያዳክመው ምክንያቶች እየሆኑ ይመጣሉ። እየታየ የመጣው በይነት በውጤት ደረጃ ከላይ ያልኳቸው ከስልሳዎቹ ጀምሮ ተንከባሉ እየመጣ ያለው ከመዓድ ጀምሮ ከቅንጅት ጀምሮ ከአንድነት ጀምሮ ከሰማያዊ ፓርቲዎች ጀምሮ ከአብን ጀምሮ ምናምን እየመጣ የነበረው ከኢዜማ ጀምሮ እየመጣ የነበረው ተንከባለ የመጣየት ነው። እዚህ አማራ ህዝብ ላይ መጣ ማለት ነው። አንዳንድ ሰዎች ሆኖ የአማራ ችግር እኮ እየተፈጠረው ትናንት አይደለም አሁን ነው። አማራ እኮ ገና አምስት ዓመት አልሞላው ምናምን የሚሉ ምክንያቶች የሚያቀርቡ አሉ። አምስት ዓመት ያልሞላው የአማራ ብሔርተኝነት ነው። የንድፈ ሀሳብ ትንተና ነው። በዚህ ማዕቀፍ ውስጥ መታገል አለብኝ የሚል ነው። አምስት ስድስት ዓመት ነው ተቋም መመስረት አለብኝ የሚል የታክቲካል ትግሉ ነው። ወደ ተቋም ውስጥ የገቡና በንድፈ ሀሳብ ደረጃ ይህንን እንቀበላለን የሚሉ ግን የጀርባ ታሪካቸው ከዚህ የሚመጡ ናቸው። እነዛ ሰዎች ናቸው። እነዛ ጭንቅላቶች ናቸው። ከስልሳዎቹ ጀምሮ እየተገለባበጡ ከሰማኒያዎቹ ጀምሮ የመጡና ከተለያየ ተቋምና አስተሳሰብ የተቀዱ ወጣቶች እና ስብስ የጀርባ ታሪኩ ስለዚህ ከሰማይ ውስጥም ቅድም እንዳልኳቸው ማለት ነው። ስለዚህ እነዚህ ኃይሎች እራሳቸው የተለያየ ፍላጎት ይዘው ልዩነት ፈጥረው እንደተበተኑ ሁሉ ሁሉም ተመሳሳይ የሆነ ታሪክ እንዳለ ሁሉ ፋኖ ጋ ሄደው ሲሸከሙ ደግሞ ፋኖ ይህን መሸከም አቃተ። አዲሱ ትውልድ አሁን መሸከም ያቃተው ይ አሁን ትውልዱ መሸከም ለነፃነት መታገል ይፈልጋል። ሕይወት መክፈል ይፈልጋል። ሕይወት እየከፈለ ነው። ግን ይሄ ተንከባሉ የመጣው አስተሳሰብ ግን መሸከም ስላልቻለው ግራም ስለተጋባ የተለያዩ ፍላጎቶች እና አስተላለፎች እየተፈጠሩ ስለዚህ የአማራ ትግል ላይ የፋኖ እንቅስቃሴ ላይ ወደ አንድ ተሰባስቦ ቅድም እንዳልኳችው ቅድም በርዕሳችን የገለጽ ነው። የአማራ የመቆርቆስ ታሪክ መስመሩን የጠበቀ የትግል ፈተናዎችና ውድቀት መነሳስ፣ ትንሣኤና ጨርሶ መጥፋት ያልኩት ለዚህ የአማራ ችግር መስመሩን የጠበቀ ላይኑን የጠበቀ መዳከም ከገዢ አስተሳሰብ ጋር የመጣ የፖለቲካ ናሬቲቭ ብቻ ሳይሆን ይህንን እንለውጠዋለን የሚሉ ስብስቦች ራሳቸው እየፈጠሩበት የመጣው የኃይል አሰላለፍ እየፈጠሩበት የመጣው የመከፋፈል መናናቅ እና የተለያዩ የጀርባ ታሪኮች እና ፍላጎቶች እየተጨመሩበት የመጣ ነው። ውድቀቱ ይሄ ነው። የትግል ፈተናዎቹም ይሄ ናቸው። እነዛ የትግል ፈተናዎቹን ተሻግሮ አማራው በአማራነት መሰባሰብ አለብኝ የሚለው አስተሳሰብ አብዛኛውን እየገዛው ሲመጣ ደግሞ ይሄ ትውልድ በተለይ አብዛኛውን ማህበረሰብ የሚያሰልፍ እና የህልውና የሰርቫይቫል ጉዳይ ማድረግ አለብኝ ብሎ የተነሳው የማህበረሰብ ክፍል ሄደው የተቀመጡበት በዚህ መንፈስ ላይ የተቀመጡበት በዚህ የጀርባ ታሪክ ውስጥ የመጡ ታሪኮች ናቸው። ሁላችንም ማለት እኔ ነጥ የምናገበ የተለያዩ ፍላጎቶች አለ። እኔ አሁን ለምሳሌ የምፈልጋቸው ሰዎች ይኖራል፣ የማልፈልጋቸው ሰዎች አሉ። ካደረ ታሪካችን ጋር አብረን የተቆሳሰልን ከመጣናቸው ሰዎች አሉ አለ በትግል ውስጥ በነገራችን ላይ አብዛኛው ስለማያውቅ እንደዚህ አይነት ሰዎች አሉ ማለት በጋራ ሆነን እንኳን ማንሰባሰብ እንኳን አንድ ያልሆንን ማለት ነው ስለ አንድነት እያወራን ስለ አማራ ትግል እንኳን እያወራን በዛ ውስጥ እንኳን መሰባሰብ የማንፈልግ ስብስቦች አሉ። እነዚህ ታሪኮች ናቸው ሄደው አማራ ትግል ላይ የተቀመጡበት ነው። የአማራ ትግል ደግሞ ይህንን መሸከም አቃተው፣ አዲሱ ትውልድ መሸከም አቃተው፣ ግራ ተጋባ። የተለያዩ ፍላጎቶች ናቸው የሚንጸባርቁት፣ የተለያየ አመለካከቶች ናቸው፣ የተለያየ መዳረሻና ግብ ነው። በዛ ምክንያት ችግር ውስጥ እየገባ መጣ ማለት ነው። ስለዚህ ፋኖ የሚለው እንቅስቃሴ በራሱ አንድ ተቋም እንዳይፈጠር አንድ የሆነ የአማራ ጥያቄ የአማራ የሆነ አስተሳሰብ ግብና መዳረሻ ያለው ትንተና፣ ለዛ ደግሞ አንድ የሆነ ተቋምና መሪ ያለው እንዳይፈጠር ምክንያት ሆነው ይሄ እነዚህ ታሪኮች አብሮ መጥቶ እነዚህ ታሪኮች ደግሞ የበለጠ ደግሞ ጉልበት የሚያገኙት ደግሞ የስልጣን የያዙ ሀይ ገንዘቡንም ጠበንጃውንም የያዙ ሀይ ተሰባስቦ አማራው ተቋምና ስብስብ አንድ የሆነ ለውጥ ሊያመጣ የሚችል እንቅስቃሴ እንዳይገባ ገንዘቡንም ጠበንጃውንም ስለሚጠቀሙ፣ ስለዚህ በአማራ ትግል ውስጥ ቅድም እንዳልኳቸው የተለያዩ አስተላለፎችን እና ፍላጎቶችን ይፈጥራሉ። እሱ በተግባር ነው። ነጥቤ እዚህ ላይ የአማራ ትግል ፈተናዎቹ ከስልሳዎቹ ጀምሮ እየተንከባለለ የመጣና ከዛ በኋላ ደግሞ በስቴት ማሽን ውስጥም እየተፈጸመበት ያለው ሕግና መዋቅራዊ የሆነ ጥቃቶቹ ተጨምሮበት በተቃውሞ ጎራ ውስጥ ያለው የአንድነት ሀይሉ መከፋፈልና መዳከም ያ መቋሰር ተጨምሮበት አሁን ላለው የሕልውና አደጋ ውስጥ እንዲወድቅ፣ የህልውና አደጋ ውስጥ ደግሞ ወድቅ ያለው ብሎ ካመነ በኋላ ይህንን ለመቀልበስ በሚያደርገው የትግል ታክቲክ ላይ ደግሞ ይሄ የጀርባ ታሪክ ያላቸው ሰዎች ስለመጡ ልክ አብን ውስጥ የነበረው ችግሮች ሁሉ ሌሎችም ላይ የነበረው ፋኖ ላይ መጣባቸው። ስለዚህ በፋኖ ውስጥ አሁን ምን ተፈጥሯል? አዲስ ትውልድ ተፈጥሯል። ከዚህ ሂደት ጋር የሌለም የተሰባሰበ በዙሪያው ግን ደግሞ የተሰባሰበ ደግሞ በሂደቱ ያሉ ሰዎች ደግሞ በሂደቱ ያሉ ሰዎች ሁላችንም ነው የምነግረው። ስለዚህ ያ በሂደቱ ያሉት ሰዎች ደግሞ የተለያየ ሞቲቭ አላቸው፣ የተለያየ ፍላጎት። በዛ ሂደት ውስጥ የተሰባሰቡ ሰዎች ደግሞ የድጋፍ መሰረቱ በተለያየ ፍላጎቶች እና በተለያየ የወዳጅነት አሰላለፍ ነው የቆሙ። ስለዚህ በአንድነት ኃይል ውስጥ ያለው መጓተት በስልሳዎቹ ውስጥ የነበረው መጠፋፋት በፋኖ ትግል ላይ መጣ ማለት ነው። ይሄ ነው መሬት ላይ ያለው ባለ ስለዚህ ውድቀቶቹ የትግል ፈተናዎቹ ይሄ ናቸው። ትንሣኤው ግን የአማራ ተቋም ብቻ ሳይሆን አማራውን ጥያቄ ለማስመለስ ከዚህ በኋላ የህልውና ትግል ውስጥ እገባለሁ ብሎ ከልጅ እስከ አዋቂው መነሳቱ የትንሣኤው መነሻ ነው። ለኔ የትንሣኤው መነሻ የትንሣኤው መነሻ ላይ ግን ቅድም በተነተንኳቸው ባስቀመጥኩት ሁኔታ ላይ ያንን ችግሮች መሸከም የሚያቀተው እና ለዛ ችግር ደግሞ ጥቃት ሰለባ የሆነ አመለካከት ተፈጥሮ ትንሳኤውን የሚያጨልም ጨርሶም ወደ መጥፋት ትንሳኤውን የሚያጨልም ጨርሶ ወደ መጥፋት ደግሜ መናገር የምፈልገው ምናልባት በደንብ እንዲገባን ለመጥፋት በሚያስችል ሁኔታ ላይ ይሄ ከላይ ቅድም ያስቀመጥኳቸው ከላይ እስከታች የነበረ ታሪኮች በሙሉ ተጭነው ጨምድደው ይዘውታል። አገዛዙ ደግሞ ቅድም ያልኳችሁ ይሄ ስቴት ማሽኑ ደግሞ ይሄ አመለካከት እንዳይመጣ በሰማይም፣ በምድርም፣ በገንዘብም፣ በቴሌ ሁሉን አቀፍ የጥቃት መሳሪያዎችን በመጠቀም ማህበረሰባዊ የሆነ የለውጥ ፍላጎቶችን አስተሳሰቡን ብቻ ማጥፋት ሳይሆን ትንሳኤው ላይ ራሱ ጥቁር ሸማ ለማልበስ እየፈጸመ ይገኛል። ስለዚህ የአማራ ትግል ፈተናው ቅድም ብያቸዋለሁ፣ ትንሳኤው መነሳቱ ነው። እንደ ህዝብ ተነስቶ ዋጋ ለመክፈል የሄደበት መንገድ ነው። የውድቀት ታሪኩ ትላንትና ያለፈበት መንገድ ነው። ጨርሶ ለመጥፋት ደግሞ እያቆጠቆጠ ያለው ደግሞ አሁን ያለበት በዙሪያው እየከበበ ያለው አሰላለፍ ነው፣ ችግሮች ናቸው። አሁን ብዙ ሰው እኔ አሁን ትላንት የነበሩትን ታሪኮች በተቋም ደረጃ ነው እንጂ በግለሰብ ደረጃ መናገር አልፈለግም። ወደፊትም ቅድም ብየዋለሁ። በሂደት ውስጥ በጣም የተማርኩበት ነገር ቢኖር የጀርባ ታሪክ ላይ ግለሰባዊ የሆኑ ጉዳዮች ላይ ምናምን ሁሉን ነገር ወደ አደባባይ አውጥቼ በትግል ታሪኬ ላይ የተናገርኩት ነገር የለም። በትግል ታሪኬ ውስጥ ነው ግለሰባዊ ችግሮች እንኳን ቢኖሩ በልዩነት በዝምታ ነው ሞ በዛ ዲስፕሊን ነው ያለ ነበረበት ይሄ በጣም በጣም ደስ የሚለኝ ጉዳይ ነው። ማንንም ሰው ጋር የመጓተት ታሪክ ውስጥ የስበሽ ቁጭ ውስጥ ምናምን ነገር ምናልባት በስሜ የሚያገኝ ሰው ካለ በጣም ኃላፊነት ወስጄ ይቅርታ ጠይቃል። የለም ስለዚህ አሁን ግለሰብን ማንሳት አልፈልግም እንደ ተቋም የነበረ ችግሮች እና ድክመቶች ግን እና ውድቀቶች ግን አሁንም ህዝቡ ላይ የአማራ ህዝቡ ላይ ትከሻው ላይ ሄደው ተቀምጦ ያትከሻው ዝሏል። መዛል ብቻ አይደለም ትከሻው ሊወልቅ ነው። የትከሻው መውለቅ ደግሞ የጠላት መጫወቻ ነው። ጠላት ደግሞ ያጠፋዋል በውጤቱ ያጠፋዋል። በውጤቱ የሚጠፋ የአማራ ማህበረሰብ እንዲፈጠር ደግሞ ምክንያት የሚሆነው ደግሞ ከስርዓቱ ብቻ የሚቀዳ ሲሆን ለውጥ እናመጣለን ከሚሉ ኃይሎች ራሳቸው የሚመጣ ችግር ነው። የእነሱ ችግር ብቻ ደግሞ ሳይሆን ደግሞ ይህንንም ማስተሳሰብ የሚደግፈው ተነጣጣይ የሆነ ቡድን ተኝነት ነው። ተነጣጣይ የሆነ የየግል ፍላጎት ነው። ጥላቻና የጀልባ ታሪክ ነው። መበቃቀል ነው። መበቃቀል አብሮ ለመቆም እንደ ሕዝብ ያለብንን ኮዝ እና ችግር የበለጠ አስቆጭቶን ወደ ነውጥ እንዳንገባ ምክንያት መሆን የሚፈልግ ኃይል ስለተሰበሰበ ነው። ይህን የምናገረው ስለማዝም ስለማዝም ብቻ አይደለም። ምናልባትም በሂደቱ ላይ እንደተሳተፍና እንደታዘብነው ሁኔታ ነገ ጠዋት የታሪክም ተወቃሽ መሆን ስለማንፈልግ ስለዚህ ይሄ እየተንጠባጠበ እንደ አምቤባ እየተከፋፈለ የመጣ ኃይል ደግሞ በተቃውሞ ደረጃ ብቻ አይደለም። በጣም የሚገርመው ይሄ ታሪክ በሚዲያ ውስጥ በአክቲቪስቱ በአክቲቪስት ውስጥ አለ፣ በፖለቲከኛ ውስጥ አለ ታሪኩ። ይሄ ትላንት የምናውቃቸው ሚዲያ ስምንት ዘጠኝ ቦታ የነበሩ በስም እየጠቀሰ ማየት እንችላለን። ስለዚህ የእነሱ የአንድ ሳንቲም ግልባጭ ነው። አገር ቤት ውስጥ ያለው የትግሉ መንፈስ በዚህ ደረጃ የተቃኘ ስለሆነ ክፍፍሉና መጓተቱ በዚህ የተቃኘ ስለሆነ፣ በድጋፍ መሰረቱ ላይ ትግሉን በሚደግፍ የሚዲያው የድጋፍ መሰረት ላይም በተመሳሳይ ልዩነትና ሽኩቻዎቹ እየከፋፈለው እየከፋፈለው እየከፋፈለው የተለያየ ፍላጎትና አንጃ የተለያየ መሳሳቦች አሉ። አሁን አማራው ወደ ውጤት ወደ ድል እንዳይሄድ እንቅፋት የሆነው እነዚህ አስተሳሰቦች በዙሪያው ነው። ስለዚህ ሀሳቤን ለመጨረስና ለመጠቅለል ዋነኛው ፍላጎት ይህን ጉዳይ አነሳሳይ ቅድም በመግቢያ እንዳልኳቸው በዚህ ጉዳይ ላይ ከአንድ ወንድሜ ጋር ይህንን ጉዳይ ስናወራ በጣም ስላዘነ እና ይሆን አዲስ ነገር ስለመሰለው ይሄ ጉዳይ በደንብ መታወቃል። ትውልዱ ማወቅ አለበት። ስለዚህ መስመሩን የጠበቀ አማራን የማቆዝቆዝ ታሪኮች፣ የትግል ታሪኮች፣ ፈተናዎቹ እና ከትንሳኤው ከውድቀቱ ከትንሳኤው ጀምሮ እስከ ጨርሶ እስከመጥፋት ድረስ የሄደበት መንገድ ዛሬ ላይ ቆመን እንገኛለን ማለት ነው። እንጥፋ ወይንስ እንኑር? ጥያቄ አሁን ይሄ አማራው ከዚህ ችግር ውስጥ እናውጣው ወይስ ማቅ አልብሰነው? ሁሉም ሰው ማንም፣ እኔም እንኳን ኃላፊነት ወስዳለሁ ያለው በሂደቱ ላይ የግድ በሀሳብም በምንም የነበረን ሰዎች ማንንም ከሌ ብዬ ማንሰጠ እያንዳንዱ ሰው የታሪክ የትውልድ ተጠያቂ ብቻ ነው። ምናልባትም የሚመጣው ትውልድ ሁሉ ትግሉን ሸጠን በትግሉ ላይ ዋጋ በማስከፈላችን ሁሉ ሊበቀለን ይችላል። በነገራችን ምናልባት እድሜ ልካችንን በስደት በምን እንኖራለን እንጂ አጠገቡ ጋር ቆመን በአማራ ጉዳይ ላይ ስሙን የምናነሳ የታሪክ መዝገብ አይኖረንም። ውድቀቱና ኪሳራ የበለጠ ዋጋ ያስከፍለናል። ዋጋ ደግሞ ሲያስከፍለን ጠላቱ ላይ አይደለም ከጠላቱ በላይ እኛ ላይ ዋጋ ያስከፍለናል። ይበቀለ ነው። ከባድ የሆነ አደጋ ውስጥ የሚገባ ትውልድ እንፈጥራለን ማለት ነው። ጠፍቶ የሚያጠፋ መጥፋቴ ካልቀረ ጠፍቻ አጠፋለሁ የሚል ትውልድ ሊፈጠር ይችላል። ስለዚህ ይህንን ትውልድ ማዳን እኛን ማዳን እንደሆነ ሊገባ ይገባል። በዛ ዙሪያ የተሰባሰበ ሊቃንን ማዳን እንደሆነ ሊገባው ይገባል። ምክንያቱም ይሄ ሊቃን ዋጋ ስላስከፈለ፣ በተቋም ውስጥ ተሰባስበው ዋጋ ስላስከፈለ፣ ተቋም በማፍረስ በመጓተት ዋጋ ስላስከፈለ፣ የትግሉን ታሪክ እያስረዘመው ስለመጣ አሁን ደግሞ ከእንደገና ህይወት በሚከፍልበት ትግል ላይ ደግሞ ተጨማሪ ውሃ እየከለሰበት እንደሆነ እየገባው ሲመጣ ለዚህ ሁሉ ውጥንቅጥ ዋጋ ያስከፈሉኝ እነዚህ ናቸው ብሎ ያመነ ጊዜ፣ እውነቴን ነው የምነግራችሁ ዋጋ ያስከፍሉኝ። ስለዚህ ትንሳኤ ላይ ቆሞ በትንሳኤው ላይ በነገ ውጤቱ ላይ በነገ ተስፋው ላይ ከምንሳለቅ እንዲጠፋ ጨርሶ እንዲጠፋ የሚያስችል የመጓተት ያለፈ የጀርባ ታሪክ የሚሸከምበት ትከሻ እንደሌለው ገብቶ አንድ የሆነ የአማራዊ ስሜት ተቋም አንድ የሆነ ጓዳዊ አማራዊ የሆነ አሳሰብ ፈጥሮ ከሱ አርፎ ለሌላውም ተስፋ ሆኖ አንጃና ቡድንተኝነት፣ ኢጎና መጠላላት፣ የስልጣን ሽኩቻ፣ ሁሉም ነገር ከህዝቡ በታች እንደሆነ አምኖ ካለበት ችግር ለማውጣት ግለሰባዊ የሆነ ፍላጎታችን፣ ቡድናዊ የሆነ ፍላጎታችን መሰዋት አለብን የሚል አመለካከት ይዞ ለአንድ ትልቅ ለውጥ ራሱን እንዲመጥን ራሱን እንዲያዘጋጅ ሁላችንም የራሳችንን ጠብታ ማዋጣት የማንችል ከሆነ በእርግጠኝነት ትንሣኤው ይበላሻል። ትንሣኤው ሲበላሽ ደግሞ ዋጋ ያስከፍልናል። የምንከፍለው ዋጋ ደግሞ በእርግጠኝነት እኛ ብቻ አይደለም፣ እኛ ብቻ አይደለም ከእኛ ጋር የተያያዘው ታሪኮች በሙሉ ዋጋ ያስከፍለን ዋጋ ያስከፍለን። ስለዚህ በትንሳኤው ላይ ቆመን ትንሳኤውን የሚያጨልም ድርጊቶችን ከመስራት አሁን ያለበትን ችግር በመገምገም ከዚህ ችግር የሚወጣበትን የታሪክ ምዕራፍ እንድናዘጋጅ ከኔ ጀምሮ ከሚመለከተው እያንዳንዱ ሰው ጀምሮ ኃላፊነት እንዳለበት መገንዘብ አለበት የሚል አመለካከት ስላለኝ ነው። በስፋት የተወያየን ይመስለኛል። ምናልባት በእኔ በኩል የቀረ ሀሳቦች ካሉ በተጨባጭ ወደፊት አንዳንድ ነጥቦችን በድጋሚ እናነሳበታለን። በጣም ረጅም ሰዓት ነው የተናገርኩት በዚህ ጉዳይ ላይ እንዳወራበት ሀሳብ የሆነኝ ወዳጅ በጣም ነው የማመሰግነው። ወንድሜ በጣም ነው የማመሰግነው። እንግዲህ ስምንም አስፈቅጄ እጠራለሁ ወደፊት ምንም ችግር የለውም። ስለተከታተላችሁንም የፅናት ሚዲያ ቤተሰቦች ከልብ እያመሰገንኩኝ ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎችን በማዳረስ ሀሳብ አስተያየታችሁንም በማስቀመጥ በተለይ ደግሞ ችግሮቻችንን የመጣንበትን የኪሳራ መንገዶች በደንብ ሰው እንዲገነዘብ ብዬ ነው። ይሄ በዚህ ሂደት ውስጥ ያልመጡ ወጣቶች፣ ችግሩን የማያውቁ ሰዎች ሆኑ በተወሰነ መልኩ እንዲገለጥላቸው፣ ከየት የመጣ ችግር የሚለውን ለማስገንዘብ ብዬ ነው። እንደዚህ አይነት ፕሮግራም በተደጋጋሚ ጊዜ ለማምጣት ሞክራለሁ። አስተማሪ ነገሮችን ስላዳመጣችን ከልብ እያመሰገንኩኝ የዛሬ የጽናት ፕሮግራም በዚህ ያበቃው። ጽናትን ደግፉ።